ሩትዬና ብሬሽ አንድ ላይ ሳያቸው በመሃላቸው የገባው ሰይጣን መውጫው ደርሷል ብዬ አስባለሁ። ከዛ ደግሞ ብሬሽ የሆነ ነገር ሲያደርግ ውያ ሰይጣን ተመለሰላለሁ ማለት ነው እና ትናንትና እንግዲህ ሩትዬን አስቃለሁ በሚል ተልካሻ ሰበብ አብሬሽ ሲጃጃል ነበረ። ያው ሩትዬም ከአንጀቷ ባይሆንም ግን እየሳቀች ምናምን ብቻ ሲያዝጋት ነበረ ማለት ነው። እውነት ለመናገር አንድ ላይ ቢሆኑ በጣም ምኞቴ ነው። ከምመኝላቸው ምኞትም አንድ ላይ ሆኖ ልጃቸውን እንዲያሳድጉ ምናምን ነው ግን ያው አብርሽ አሁንም ነገሮችን ማስተካከል ይችላል። ነገሮች በእጁ ናቸው። ሩታ ራሱ ነገሮችን አሁን የረሳሁን ልመስሎ ነው እንዴ ምናምን እያለችው ነበረ። ካላይ ነው የምትስቀው። ቢያደባድባትም፣ ሌላ ወሬ ቢያወራትም፣ ቢጃጃልባትም እንደ ሕጻን ምንም ግን ከአንጀቷ የሚያስቅ ነገር አልተፈጠረም። ውስጧ ላይ የሆነ ነገር ስላለ እሷን በግልጽ ስትናገር ነበር ስስቅል ነገሮችን የረሳሁ እንዳይመስልም ምናምን እያለችው ነበረ ማለት ነው። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ሁሉ ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናቸው ሰብስክራይብ እንዲሁም ቪዲዮ ላይክ አድርጉ። እንግዲህ ያው ብዙዎቻችን የምንወዳቸው ሩታና አብርሽ ያው በማላቸው ክፍተት ተፈጥሯል እና ግን አሁን ላይ በጣም አንዳንድ እየተገናኙ ምናምን በቃ እነዚህ ልጆች በቃ አንድ ላይ ሊሆኑ ነው ምናምን ብዙዎቻችን ደስ ይለናል። በቃ ክፍተታቸው ሊደፈን ነው ወይም በመሀላቸው የገባው ሰይጣን ሊወጣ ነው ምናምን የሚል ሀሳቡ ስላለን በጣም ደስ ይለናል። ደስ ብሎ ምናምን ነገር ግን ደግሞ እንደ ነገ ወይም ደግሞ ከሶስት ቀን ከአራት ቀን በኋላ አብርሽ ሌላ ቦታ ስናየው በጣም እናደዳለን ማለት ነው። እኔ እንደዛ ነኝ። እውነት ለመናገር በጣም ደስ ብሎኝ ከሩትዬ ጋር የሆነ ነገር ሲያሳልፍ ናም ናቸው። በጣም ደስ ብሎኝ በቃ አንድ ላይ የሆኑ ነው ምናምን የሚለው ሀሳብ እንትን ብዬ ምናምን። ከዛ ደግሞ አብርሽ ከሶስት ቀን በኋላ ወይም ከአንድ ቀን በኋላ የሆነ ቦታ ሰው በጣም ነው እናደደው፣ በራሴ ማለት ነው እና ሶ እንግዲህ ትናንትና ሂዶ ልጁንም የአውሮታንም ለማሳቅ ዘና ለማድረግ ምናምን ነገር እንትን እያለ ነበረ ሲጀመር እነዛ የእሱ ጓደኞች መጥተው አብርሽ እንደዚህ እንደ ድሯቹ ከአብርሽ ጋር መቀጠል አለብሽ ምናምን ምናምን የሚባል ነገር እነሱም ማለት አይጠበቅባቸውም። ሮታ እንደ ተናገረችው ራሳቸው መወሰን ይችላሉ ማለት ነው። እነሱ እኔ ከአብርሽ ጋር መቀጠል አለብሽ እንደ በፊቱ መሆን አለብሽ አብርሽ እንደ በፊቱ መሆን ከፈለገ እና ከሷ ጋር መቀጠል ከፈለገ፣ ከፈለገኮ ማለት ነው። በቃ በቀላሉ ይቅርታ ጠይቆ የሷም ልብ ሙሉ። አሁን ሩትም እኮ ከሱ ጋር መሆኑን ትፈልጋለች፣ ትወዳለች፣ ታፈቅረዋለች። ነገር ግን አታምነውም። አሁን በፊቷ ላይ የሚታየው እንደማታምነው ነው። ምክንያቱም እንደማ እንኳን ለሷ እኛ ራሱ አብሬሽን እያመን ነው አይደለም፣ እውነት ለመናገር ምክንያቱም ዛሬ የሆነ ነገር አድርጎ ነገ የሆነ ነገር ስለሚያደርግ ማለት ነውና እሷን ከሩትዬ ጋ መሆን ከፈለገ ማለት ነው ይቅርታ ጠይቋት ሙሉ ልቧ እንዲመለስ እና ያደረጋቸውን ስህተቶች ወደፊት መልሶ እንዳያደርጋቸው ቃል ገብቶላት ምናምን ከዛ እንትን ቢል እየውነት እሷ ራሱ ማለት ነው ልቧን ክፍት አድርጋ ያለ ምንም ጥርጣሬ ሲመጣም በሰላም ተቀብለው እንደዚህ ሳትነጃ ነጭ ምናምን በደንብ ከልቧ ስቃ ይሄ ከጥርሷ ከላይ የምትስቀው ሳቅ ሳቅ አይደለም። እውነት ከልቧ ስቃ በቃለ እንደባል በቃ በቃ ከልቧ አስቋት ምናምን ብሄር ደስ ይላል። ሲመጣ አራስ ቤት ምናምን ነገር ግን አሁን ላይ እየመጣ የሆነ ነገር እሷን ለማሳቅ ነው ምናምን ይላል። እሷ ግን ከልቧ እየሳቀች አይደለም። እያያቸዋት ከሆነ ፊቷን ካነበባችሁት ምስቃው ሳት ከልቧ ወይም ካንጀቷ አይደለም። ከላይ ከፊቷ ነው የምስቃው ማለት ነው። እና ስለዚህ ማሽ ለም ያራይ ይዝቃል ይባል እና ሩትየም እውነት ስለሳቀይ ያሁነ ያኔ እንትን ብላዋለች ረስተዋለች ምናምን ማለት አይደለም። ወይም እሱ ረስተዋለች እያደረኩ ያለውትን ነገር እንትን እያለች አይደለም ምናምን ብሎ ማሰብ የለበትም። በቃ ይቅርታ መጠየቅ አለበት። ይቅርታ ጠይቆ የሷን ልብ ሙሉ ለሙሉ መመለስ አለበት ወደ ቦታው ወደ ቦታው እንደገና። ተመልካችም የሚፈልገው ይሄ ስለሆነ እንደዚያ ቢያደርግ አሪፍ ነው። ነገር ግን እኔ እንደማስበው አብርሽ እንደዛ ማድረግ የሚፈልግ አይመስለኝም። ምክንያቱም ኤቨን እንኳን ጋይስ ካስታወሳችሁ ልጃቸውን ያስገረዙ ጊዜ የዛኔ ቪዲዮ አልሰራውም አልተመቸኝም ነበር እና እንጂ ልጃቸውን ያስገረዙ ጊዜ ማለት ነው እሷ በጣም ስታለቅስ ምናምን እንደ ባል ምን ነበር ማድረግ ያለበት? የእኔ ውድ ሚስት አታልቅሽ ብሎ ቅፍ ማድረግ ነበረበት። እሱ ግን ምኖሮች ነው። ሁሉም ሰው እኮ የሚያደረገው ነው ምን እኮ እንደ ዛሬኪ ነው እዚህ ድራስኮት እያለ ይጃጃለ ማለት ይጃጃላል፣ እውነት እና ቅፍ አድርጓት ምናምን ነገር እሷን መቼም ማለት እኛ ሴቶች የሆነ ማባበልን እንደ እንድን ማለት በቃላ ቅፍ አድርጎ አይዞች ምናምን ነገር ማለት በቃ እያለ እዛ ፊቱ ፊቱ እያለቀሰች እሱ እጅና እጁና አነባብሮ እኔም እኮ እንደዚሁ ሆኜ ነው እዚህ ደረስኩት፣ እያለ ከሚላት ይልቅስ እምባ አንጥርግ እቅፍ ቢያደርጋት የዛኔ ራሱ የታዘብኩት ነገር ነው። እውነት ለመናገር ይህን ራሱ ተዝቢያለሁ። በቃ እዛ እያለቀሰች ዝም ብሎ እጁን አጣጥፎ፣ ይህ እኮ ሁሉም ሰው የሚፈጠረው ነገር ነው እያለ ሲላት እኔ በጣም እንትን ብያለሁ። ነው እሱማ፣ ታውቃለች፣ ሁሉም ሰው እንትን እንደሚያደርግ እኮ በደንብ ታውቃለች፣ ጠፍቷት አይደለም። ነገር ግን ስታለቅስ እርብት እያታልቅሽ አይዞሽ ነይ ውድ ሚስት ብሎ ቅፍ አርገህ በዋንጥር ግብ ታደርግላት ምን ችግር አለው? ለራሱ ደስ ይላታል። እና ብቻ እና አብርሽ ሚስቴ ካለ ላጠፋው ነገር ይቅርታ ጠይቆ ለምን ከሚስቱና ከልጁ እናት ጋር አብረው ትዳራቸውን አይቀጥሉም? ወይም ደግሞ በቃ ደስ የሚል ኑሮ ለምን አይኖሩም? የእውነት ከሚስቱ ጋር ደስ የሚል ኑሮ ለምን አይኖርም? ሚስቱም ደስተኛ እንዲትሆን ይቅርታ ቢጠይቅ ምን ችግር አለው? ላለፈው ስህተቱ ማለት ነው። ምክንያቱም እሱ አሁን ሩታ ከልቦ አይደለም። ምንም ነገር ብትስቅም ምንም ብትጫወትም ብትደባደበው ምናምን ግን ከልቧና ከአንጀቷ አይደለም። ከላይ ከላይ ነው። ከውስጥ ፍራቸው አለባት። ከዳተኛ እንደሆነ ሌላ ጋር እንደሚሄድ ምናምን በፊት የሰራት የሰራት ነገር ሁሉ ምንም እንኳን አይደለም ይቅርታ ሳይጠይቃት። በነገራችን ላይ አንድ ነገር ሴቶች አንድ ነገር ከያዙ ከውስጣቸው አይጠፋም ማለት ነው። እኔን ጭምር ማለት ነው። ምክንያቱም እንኳን ይቅርታ ብንጠየቅ እንኳን ትንሽ እየደረሱ ጥርጣሬ ሊኖርብን ይችላል። እንኳን አይደለም ይቅርታ ሳንጠየቅ ደግሞ ጭራሽ እንትን ሊል ማለት ነው። ጭራሽ ሙሉ ለሙሉ ልንቀበል ማለት ነው። ይቅርታም ሳንጠየቅ ወይም ደግሞ ይህን ይህን ስራ ይህንን ስህተት ነው የደረኩን ነገር ስህተት ነው፣ ድጋመኛ ላደቃል ድጋመኛ እንደዛ አይነት ስህተት አልፈጥርም ምናምን ሳንባል በዛው ላይ ስህተቱን ሰርቶ ያሰው ግን ሚስቴነች ደስተኛ ላደረገች ይፈልጋለሁ ምናምን ቢላት ደስተኛ ማረክ ከፈለገ እና እንትን መለከፈል ላደጋቸው ነገሮች ይቅርታ ይጠይቃ የነበረ ግን አሁንም ስህተት መስራት ስለሚፈልግ ነው ብላ ነው የምታስበው። አሁንም ያንን ሲሰራ የነበረውን ስህተት መስራት ስለሚፈልግ ነው እንጂ ይቅርታ ይጠይቃ የነበረ እና ምን ቢወደኝማ እንደዚህ የሚል ነገር ይኖራ ውስጧ ማለት ነው። ና የእውነት አብርሽ ማለት ነው፣ መጃጃል ትተህ ደግሞ መጃጃል ደግሞ አበዛ በጣም እንደ ህፃኑ እኮ ካንተ ህፃኑ እኮ ነገር ሁለት ህፃን ያስኩት ተገላግሌ ነው እንጂ ይሄ ለራሱ እንደዚህ ማለት ነው። እሱ ሚስቴ ሚስቴ ሲል ሁለት ይሄ ምን አለችው፣ እንደው ፈጣሪ ገላግሎኝ ነው እንጂ ሁለት ህፃን ነበር። እሺ ይኖርኩት አላለኝ ነበር ማሳድገው ምናምን አለች ማለት ነው። ህፃን ሆነ ነው የእውነት። የሚያወራቸው ወሬዎች በቃ መጃጃል ሆነ ማለት ነው። ፍራት ፍርሃት ምናምን የሚባል ነገር የለም ጋይስ፣ በጣም እንትን እያለ ነው አብርሽ ማለት ነው። ግን እሷን ላስቅ ነው ምናምን እያለ ነበረ ትናንትና። ማሳቀ ጥሩ ነው ግን ከአንጀቷ አለማሳቅ ሞክር። ከአንጀቷ ለማሳቅ ሞክር። ሰው እኮ ማሽን ላይ እያሳረሯት ግን እያረረች ነው ግን እየሳቀች ነው። እና እንደዛ ሳይሆን ደስታ በቃ ከአንጀት የመነጨ ደስታ በቃላትም ሆነ በድርጊትም ሆነ የሆነ ነገር አድርገህ ካንጀቷ ከልቧ የልጅ አባት ደስታውን ፈጠረላት ወይም ደስታዬን ፈጠረልኝ እስክትል ድረስ ደስተኛ ማድረግ ትችላለህ። ሚስቴኔ ልጅህንናት። ነገር ግን ዝም ብሎ መጃጀል፣ አልጋ ላይ ልተኛል፣ ውረጂ እኔ ልተኛል፣ ሞቅ ሰጭኝ፣ ገንፎ ሰጭኝ ምናምን እንዲዛ እንዲዛ እንዲ መጃጃል ነው እንጂ ማቅበጥ ወይም ለማሳቅ መሞከር ብያል ይዘው ወደ መጃጃሉ እየሄድክ ነው አብርሽ። ማስሩ እና ልቅስ የሚያዋጣ ወይም ደግሞ የሚስት የሚስትን የምትወድ የምታፈቀድ ከሆነ ለእኛም እንደምትነግረን እንግዲህ፣ እሷን ለማስደሰት እንደምትሞክር ምናምን ነው አንዳንድ ቪዲዮ ላይ የምትነግረን። ስለዚህ እንደዛ ከሆነ አድርግ እሷን የምትፈልገውን ነገር አብዛኛው ተመልካች ያቃል በነገራችን ላይ አብዛኛው ተመልካች አብርሽ ይቅርታ ጠይቃት እና በቃ አንድ ላይ ሆኖ ምናምን ነው የሚለው። ቪዲዮ ራሱ ሲለቁ ምናምን እውነት ነው ይሁንስ አንድ ላይ ቢሆኑ ነው የሚሻላቸው። ለልጅ ለልጃቸው ራሱ በጣም አሪፍ ነው አንድ ላይ መሆናቸው ማለት ነው። እናት እና አባት አንድ ላይ ሆኖ ያሳደገው ልጅ እና ወይም እናት ብቻ ያሳደገችው ወይም አባት ብቻ ያሳደገው ልጅ ይለያያል። ምንም ሀብታም ብትሆን ምንም ሀብታም ቢሆን ግን ይለያያል። አንድ ላይ ሆኖ ማሳደግንም ያህል ነገር የለም ብዙ ፍቅርን ይማራል ለራሱ ብዙ በቃ ብዙ ነገሮች። አንድ አንድ ከሆነ ግን እንጃ ብቻ ደስ አይልም። ማን ሁለቱም አንድ ላይ ሆነው እንዳሳደጉትም ያህል የለም። ችግር ድሀ ቢሆኑ ይሻላል። ሁለቱም አንድ ላይ ሆነው ቢያሳድጉት ድሀ ቢሆኑ ይሻላል። ሀብታም ሆነው ግን ተለያይተው ከሚያሳድጉት ማለት ነው እና ለልጃቸውም አንድ ላይ ቢሆኑ በተለይ ለልጃቸው፣ ሌላውስ ሌላ ነው። ለልጃቸው አንድ ላይ ሆኖ ልጃቸውን ቢያሳድጉ ለልጃቸው እጅግ በጣም ደስታ ነው። በጣም ጥሩ ነው። አባት ሲወጣ ሲገባ ያየዋል። መቼ በሁለት ቀን በሶስት ቀን እየመጣ ማየት፣ ሁልጊዜም ከቤት ሲወጣ ሲገባ የዋል

በቃ እኔ የፈለኩት ሁሉ ነገር ነው የተሳካልኝ፣ እያለ ወንድ ላይ ወልጅ እኔን የሚመስል ወልጅ እያለ ሲጎረ ነበር። እና ወዲያ አገሬ ልጆች ብያላቸው፣ በሰላማችሁ ብዙ ትርፊ ይበልኝ። እስከ ቪዲዮ መጨረሻ የተከታተላችሁኝ ካላችሁ እጅግ ከልብ አመሰግናለሁ። ባይደና አሁኑ